ቤቲ ኪችን ሚዲያ። በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች እምባ የሚያራጩ እንዲሁም በሳቅ ፍንድቅድቅ የሚያደርጉት ስታዎች ይኮመኮሙበታል። ቤቲ ኪችን ሚዲያ ግን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አደርሱ አበረታቶች። ማንኛውም ጥያቄ ኮሜንት ላይ እየጻፋችሁ ጠይቁኝ። ማንኛችሁም ጥያቄ እመልሳለሁ። ቢያንስ በሳምንት ሁለት ጊዜ ወይም አንድ ጊዜ ቪዲዮ እለቅላችኋለሁ። በምግብ ዙሪያ ብቻ ማለት ነው። በምግብ እንደዚህ እየሰራው ማለት ነው እና የእናንተን አስተያየት እጠብቃለሁ። ሰብስክራይብ አርጉኝ። እስቲ ቢያንስ አምሳ ሺ አስገቡኝ። የእውነት ቤተሰቦች አምሳ ሺ አስገቡኝ። ቆይ ግን እኔን አምሳ ሺ ማስገባት አቅቷችሁ ነው? አቅታችሁ አቅታችሁም ካሰባችሁበት እና ማለት የምታይ በሙሉ ሰብስክራይብ እያደረጋችሁ ብታልፉ ለኔ ይጠቅመኛል። ለእናንተ ምንም ላይሆን ይችላል። ለእኔ ግን በደንብ ነው የሚጠቅመኝ ሰብስክራይቡ በደንብ እንድሰራ ያበረታታኛል። ጎበዝ እንደሆን እንድበረታ፣ እንድጠነክር ያደርገኛል እና በቻላችሁ ታቀም ሰብስክራይብ አርጉ፣ ላይክ አርጉ። ግን ይባላል፣ አስ ምንድነው የሚባለው? ብቻ ግን የሆነ ነገር በይ ምናምን ይሉኛል። ለዚህ ለምንድነው ቪዲዮ ስለቂ እንደዚህ ማቴ ምናምን ይሉኛል። ግን ያው ስለይቱ ብዙ እውቀቱ የለኝም ለዛ ነው እና ከቲክታኩ ጋር የምታታብኝ አሁን እንደምታየት እንደዚህ እየመጠጠልኝ ነው ማለት ነው። እና ቤተሰቦች በዚህ አጋጣሚ ማለት ነው ያው ለመናገር ለምታደርጉልኝ ነገር በጣም ከልብ አመሰግናለሁ። እግዚአብሔር ያብርልኝ። እዚህ መድረሴ አገሬ ላይ እንድሰራ ያደረጋችሁኝም እናንተ ናችሁ። እናንተ ባታበረታቶኝ፣ እናንተ ከጎኔ ባትኖሩ ኑሮ እዚህ ጋር አልደርስም። አሁንም ግን በጣም ይቀራል። በተለይ ለአረብ ሀገር ልጆች በጣም ብዙ ነገር ያስፈልጋቸዋል። መጥተው እዚህ ሀገር ላይ እንዲሰሩ ማለት ነው። መጥተው እዚህ ሀገር ላይ እንዲሰሩ የእኛ ድጋፍ ያስፈልገናል። እስበሳችን መደጋገፍ ይኖርብናል። እስበሳችን መበረታታት ይኖርብናል። እኛ የአረብ ሀገር ልጆች ለእኛ ለራሳችን በቂዎች እኮ ነን። እኛ እስበሳችን እስበሳችን ብንደጋገፍ የት በደረስን ነበር። ግን እኛ ጥሎብን አንደጋገፍም፣ የአረብ ሀገር ልጆች ማለት ነው። እና ውድ ቤተሰቦች፣ እስበሳችን እስቴ እንደጋገፍ ቻሌንጅም ቢሆን አዘጋጅተን ስረሳችን እንዳያገብ። ለማንኛውም ዛሬ ሌላ ነገር ላወራባቸው አይደለም የመጣሁት። እሺ ውድ ቤተሰቦች፣ ይሄው እንደምታየ ስጋዬ እንደዚህ ውኃውን እየመጠጠልኝ ነው። እንደዚህ ላዛኛ መኮረኔ፣ በሸሜል በሸሜሎች፣ እንደዚህ ስፓጌቶች ምናምን ብቻ ሲሰሩ ምንጊዜም ስጋው ውኃ መምጠጥ አለበት። እንደዛ ነው ሼፎችም ሲያዩ። እንግዲህ የምግብ ባለሙያ አይደለም፣ ግን ሳየው አሪፍ ቴስትም ያለው አሪፍም ጣም ያለው እንደዚህ ስጋው ብቻውን ውሃውን ሲመጥ ነው። እንደዚህ ድርቅ እንደ ጥብስ ድርቅ ሲል ምንም ሳይደረግበት በጣም አሪፍ ቴስት ይኖረዋል። ከዛም በኋላ የምፈልጋቸውን ግባቶች መጨመር ስለምንችል ማለት ነው። ወደ ቤተሰቦቼ በዚህ አጋጣሚ ግን ማት እዚህ እንድደርስ ስላደረጋችሁኝ እዚህ ቦታ ላይ እንደሆን ስላደረጋችሁኝ ከልብ ነው ማመሰግነው። ምክንያቱም ሀገሬ ገብቼ እንደዚህ መስራት የራሱ ለእኔ ትልቅ ነገር ነው እና በጣም ነው ማመሰግነው። በእናንተ ድጋፍ በእናንተ ብርታት ነው፣ እናንተ ናችሁ እዚህ እንዲደርስ ያደረጋችሁኝ፣ እናንተ ናችሁ መሰረታዊ፣ እና በጣም ነው ማመሰግነው። እና ቤተሰቦቼ እውነቱን ለመናገር እኛ የአረብ ሀገር ልጆች ማለት ነው በጣም ብዙ ነን፣ ለሰው ደራሾች ነን። በጣም አዛኞች ነን ግን ለራሳችን አንሆንም። እስፈሳችን አንደጋገፍም፣ እስፈሳችን አንበረታታም፣ በርች ምናምን አንባባልም። በጣም ብዙ መልካም ልጆች እንዳላቸው ሆኖ ግን በጣም የደመቀው ዓለም ላይ ነው እንጂ እንደዚህ ዝቅ ያሉ ልጆች በተለይ አረብ ሀገር መጥተው የሰሩ ልጆችን ማበረታታት አንችልበትም። የእውነት ለምን እንደሆነ አላውቅም። በጣም ብዙ ጊዜ የታዘብኩትና ያየሁት ነገር ይሄ ነው። የሚገርማችሁ ነገር አሁን በዚህ ምግብ ላስተሳያችሁ መጥቼ ሌላ ታሪክ ማውራት አልፈልግም ግን አንድ ነገር ልበላችሁ አንድ ትህቴ ትናንት ደውላልኝ ነበር ና ለምን በቀደም ዕለት እኔም አሞኝ ነበር ጉንፋን ይዞኛል ድምድ ጥራት ራሱ ያስታውቃል ና ድምዴ እንደውለችልኝ ለታመመ ሰው የሚሆን ምግብ የለሽም ቤቴ ምናምን ነገር አለችኝ ኧረ ምን ችግር አለ የፈለግሽውን እንሰራልሻለሁ ነው የሁለትም ነገር አሞኝ ተኝቼ ነበር እኔም እና አሞኝ ተኝቼ ነው አለችኝ ኑ የይዝሹ ነው ምነገር ስላት፣ ከዛ ታሪኳን ነው የጀመረችልኝ እና ብዙ አላወራችኝም። የሚወት ለመናገር እንግዲህ አረብ ሀገር አስር አመት ሰርቻለሁ እና አረብ ሀገር እያለሁ በነበረበት ሰዓት እጄን ተቃጥዬ ነበረ። እና አሁን እዚህ ሀገሬ ላይ መጥቼ ሽሮ ቤት ከፍቼ የራሴን ምግብ ቤት እየሰራሁ ነው አለችኝ። እና እየሰራሁ በጣም ስለደከመ እጄ ኢንፌክሽን ፈጥሮ ኦፕራሴን ሁኜ ተኝቼ ነው ምናምን አለችኝ። ማርያምን እኔ ልነግራቸው ስሜ ስሜስማኝ እጅም ሰውነቴ ሙሉ በቃ ያለውበት ቦታ የሆነ በቃ እንጃ አልቻልኩም። በጣም የተንቀጠቀጥኩት ፎቶ ልካልኝ ነው እና ፎቶን ሳያት በጣም ነው ያሳዘነችኝ። ማለት አልቻለም ሰውነቴ ደከመ። እዛም አስር አመት ሙሉ ሰርቷል። ከዛ እዚህ መጥቶ ደግሞ እዚህ ሲሰራ በጣም ደከመ አለችኝ እና በጣም ነው ያሳዘነችኝ። ማርያምን እንደዚህ ብላ ፎቶ ምናምን ተነስታን የላካችልኝ እና ተጠቅልላ ፋሻ ምናምን ነገር እና ምክንያቱም አረብ ሀገር ላይ ጉልበታችንን ጨርሰው ና ሀገራችን ላይ መተን ስንሰራ በጣም ነው የምንደክመው። ይሄ መልእክት አረብ ሀገር ላሉ እህቶቼ ነው ህይወት ለመናገር አረብ ሀገር ያሉ እህቶች ይረዱታል። ምን ማለት እንደሆነ በደንብ ይረዱታል፣ እኔ ባላብራራውም ማለት ነው። ና ጠብቁ በቻላችሁ በቃ በተቻላችሁ አቅም ራሳችሁን ጠብቁ። የእውነት በዚህ ጉዳይ በጣም ብዙ ልጆች አሉ። ና አንድ ቀን ወይም ተሰብሰብ ብለን የምናወራው ጉዳይ ይኖራል ብዬ አስባለሁ። በዚህ ጉዳይ መለስበታለሁ፣ ግን በተቻላችሁ አቅም ራሳችሁን ጠብቁ። እኛ አስበሳችን መለወጥ እንችላለን። ና አስበሳችን እንበረታታ፣ ራሳችንን እናበረታታ ነው የምለው። እና ውድ ቤተሰቦች ወደ ጉዳዩ ልመለስ። በዚህ አጋጣሚ ቀን ሰብስክራይብ አርጉኝ፣ ሼር አርጉኝ፣ ቢያንስ አምሳሽ አስገቡኝ ሀምሳ ሺህ አስገቡኝ። አሁን አርባው ምናምን ነው ትንሽ ነው የቀረው። ሀምሳ ሺህ ብታስገቡኝ ሰላሳ ምናምን ነው ሀምሳ ሺህ ብታስገቡኝ ለእኔ በደንብ እሰራበታለሁ፣ ማለት በደንብ እንድሰራ ታደርጉኛላችሁ፣ በደንብ እንድበረታ ታደርጉኛላችሁ። ከአሁን በኋላ በእናንተ ኮሜንት ምክንያት ምግብ በዩቱብ ላይ መስራትም ልቀጥል እችላለሁ ላቆመውም እችላለሁ። ምክንያቱም እናንተ ናቸው አሁን በዚህ ውሳኔ ልትወስኑ የምችሉት የእናንተ ስለሆነ ሚዲያው የእናንተ ነው። ምርጫው የእናንተ ነው። እናንተ ሰርቼው ቪዲዮ ሰርቼ ለቅቄ የእናንተ ካላያችሁ ላይ ለእኔ ምንም ትርጉም የለውም። ምክንያቱም ቪዲዮ መቅረጥ ማለት በጣም ብዙ ቻለንጅ አለ። አሁን ለእናንተ ብዬ እንደዚህ ቁጭ ብዬ ነው እየቀረጥኩ ያለው። ቪዲዮ ባይኖር ግን ሌላ ተጨማሪ ብዙ ስራ አሉ እነዛን ስራዎች መስራት እችላለሁ። ይህን ስራ እየሰራ ሌላም ስራ መስራት እችላለሁ። አሁን ግን ለእናንተ ብዬ ይህንም ብቻ ነው እየሰራ ያለሁት ማለት ነው ምክንያቱም እናንተ ማሳየት ስላለብኝ፣ ስለዚህ እንደዚህ እንዳደረግላችሁ ከፈለጋችሁ ከአሁን በኋላ ሌላ ወሬም ሳላወራ ምግቤን እና ምግቤን ብቻ ነው ይዤ የምቀርበው። እንደዛ አርጌልን የምትሉ ከሆነ ኮሜንት ላይ አስቀምጡልኝ፣ ሰብስክራይብ አርጉኝ፣ ፍቅራችሁን አሳዩኝ እና አበረታቱኝ። በሚቀጥለው የተሻለ ነገር እጠብቃለሁ የእናንተን ኮሜንት አይቼ አሪፍ ከሆነ ምላሻቸው አሪፍ ከሆነ በዚህ እንድቀጥል ከፈለጋችሁ በሳምንት አንድ ቀን ወይም ሁለት ቀን ቪዲዮ እየሰራ እለቅላችኋለሁ። በተቻለኛ ቀን ማርቶ የምሰራውን የምችለውን ምግብ እኔ ሸፍ አደለሁም። ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ፣ ሸፍ አደለሁም። ግን እኔ የምችለውን የጠቀመኝን የማውቀውን ሙያ እናንተ ለመካፈል ዝግጁ ነኝ ማለት ነው። እና ቤተሰቦች፣ እንደምታዩት ይሄው በቃ ድርቅ አደለኝ፣ ወይን ጨርሶልኛ ይህን ገለብጥና፣ አሁን ሽንኩርታችን ደግሞ እንጠብሳለን ማለት ነው። ታረላ ይሄው በቃ ሁለት ተመጨረሻው አሁን ምልጣለሁት ይሄው በቃ። አሁን ልገልብጠው እና ሽንኩርቴን እጠብሳለሁ ማለት ነው። ራሱ መጥበሻው ላይ ሽንኩርቴን አወርዳለሁ። ይሄ ሽንኩርቴ ሽንኩርቱን በጀኔ የከተፉት ስለዚህ ብዙ ውሃ ያወጣ። ያው ይኸው ቤተሰቦቼ ሽንኩርቴም ውሃውን ጭርስ አድርጎልኛል። እንደምታይ እዚህ ዘይቴን ጨምራለሁ። ትንሽ ዘይት ጨምርበታለሁ። ያው ከእዛ እዚህ ጋር የገበታ ቅቤን እንጨምራለን። ከጎን በሸሜል ልሰራ ነው ማለት ነው። ዱቄት አራት ማንኪያ ያዘዛት ከዛ ዱቄቱ እንትኑ እንዲልልኝ እንደዚህ ከቅቤው ጋር አምስት አደርገዋለሁ። በዚህ አይከብድም ወይ ቤቲ ከላይ ወደታች መስራት ብላችሁ እንዳጠይቁኝ አደራችሁን። በጣም ነው የሚከብደው። አሁን ላይ ግን እየለመድኩት ነው። የት ለመናገር የማይለመድ ነገር የለም። ከትንሽ ጊዜ ደግሞ በኋላ እገዛለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ አሁን ግን እየለመድኩት ነው በፊት ላይ ካያችሁኝ እጀና አሳያችሁ ነበር አሁን በቃ በጣም ነበር የሚከፋኝ ነው ምጅን አሁን ግን በቃ ኖርማል ነው ብዬ ለምጄዋለሁ ማለት ነው እንደምታየት እዚህ ጋ ለጅ ዱቄቴ እና ቅቤው በደም እየተዋደ ሌለ ሽንኩርቴ ይኸው ጥብስ እያለ ነው በዘይቱ ከዛ እዚህ ጋር ሽንኩርቴ ላይ ደግሞ ቅመሜን እጨምራለሁ ቅመሞቹ እንደምታዩዋቸው ሁሉም አለ እዚህ ጋር ሁሉንም አወርደዋለሁ ማለት ነው። አንዳንድ ሰው መጨረሻ ላይ ቅመም ይጨምራል ስሶቹ ምናምን ቲማቲሞቹ ከተጨመሩ በኋላ፣ እኔ ግን አብረው ቢዋሃዱ ቴስቶቹ ደስ ይለኛል። እንደዚህ ጊዜም እንደዛ ምሰራ ዛ ያለው ከዛ ቲማቲሜን እንጨምራለ ከዛ ሳልሳይ እንጨምራለይ ማለት ነው። ሳልሳይ የምፈልጉትን ያህል ነው የምጨምሩት ብዛት ስላለው ነው የምሰራው። አነስ ካለ አነስ ያለ ነው የሚሆነው ማለት ነው። የመጠን እንትልል አልችልም። ትንሽ ትንሽ እያረኩኝ እንዳይጓጉልብኝ እንደዚህ ወተት አዋህዳለው ማለት ነው። ወተት ያንሰኛል። ሁለት ሌትር ነው የምጠቀመው። ጨምራለው ማለት ነው። እንትን ጨምራለው ቁንዶ በርበሬ፣ ነጩ ቁንዶ በርበሬ ነው ያው ጥቁሩም ችግር የለውም ያለውን ነው ይህኛው ዛተር ነው ደስ ይለኛል እንዲህ አረብ ሀገር ላይ ኦርጋኖ ቢሆን ኦርጋኖ ቢሆን አሪፍ ነበረ ግን ኦርጋኖ የለም አለ ማግኘት አልቻልኩኝም ስለዚህ ነው የምጠቀመው ዛተር ነው ሳላበዛ ግን የሆነ አሪፍ ቴስት ነው ያለው ዛተር ጦሴ ማለት ነው ጦሴ ነው ይሄ ጦሴን የተጠቀሙት ማለት ነው። ስጋው ዩት ከረሩ በጣም ነው የሚያምረው። ስጋው ገና አልገባም። አሁን ስጋውን አስገባውና አብሬ አሸዋለሁ ማለት ነው። ምር እያችሁት አይደለ? ስለዚህ አሁን ስጋውን አስገባለሁ። ኦልሬዲ ስጋው ተጠብሷል፣ በስበዋል። የፐርስሊ ቅጠልና የድንብላል ቅጠል ቃሪያ ነው ታላበዛ አሪፍ ቴስት እንሰጠው ነው እንጂ ሌላ ምንም አይደለም። ባይገባም ችግር የለውም። ግን አሪፍ ቴስት ይሰጠዋል እዚህኛው ላይ ትንሽ ዬ ውሃ ጨምርበታለሁ። እዚህ በኋላ አልጨምርበትም ማለት ነው፣ በደንብ ይንተከተከላል። በዛ ልክ አዛኛ ቂጣውን እንትን እያደረኩ ነው። በሞቀ ውሃ እንደዚህ ገልፈል እያደረኩት ነው ማለት ነው እሺ ብዙ እንትን አለ። አሁን ግን ከዛ ከዛ ውስጥ አረጋዋለው በቃ እንደዚህ ለማንኛውም፣ ይመስላል ሁለት ካርቶን ተስቶኛል። እንደ ሆኖ አሁን ኦቨን ውስጥ አስገባዋለሁኝ ማለት ነው። ከስር ትንሽ ደቂቃ ከላይ ትንሽ እስከሚቀላ ድረስ። ከዚያ የብዘር ሻቴትን አሳያቸዋለሁ እንዴት እንደነበረ ማለት እንዴት እንደሚሆን። ከእስተመሪ ሌላም ትእዛዝ አለት፣ እሱንም አሳያቸዋለሁ። እሱንም ከጎን እስከዚያ አስተካክላለሁ ማለት ነው።

አርጉ ልኝ ተፍቃደኝነት እና ያኛውን ደግሞ መጨረሻ ላይ እናየዋለን ማለት ነው። ይሄ ውድ ቤተሰቦች፣ ይሄ ነው ላዛኛው። እንደዚህ አባት ይሄንን ይመስላል ማለት ነው የመጨረሻው ይመስላል። ለማንኛውም ላዛኛው ይሄንን ይመስላል። ከዛ ሰላጣ እንደዚህ አዘጋጅላችኋለሁ። ሰላጣ ይመስላል

ቤቲኪችን ሚዲያ በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች እንባ የሚያራጩ እንዲሁም በሳቅፍ እንዴት ድቅ የሚያደርጉት ስታዎች ይኮመኮሙበታል። ቤቲኪችን ሚዲያ